ምንም ይባል ግን እኔ ሊሳካልኝ አልቻለም። ማንም አላመነኝም። ያመነኝ ያመነኝ ያላመነኝ፣ እንግዲህ ምንም ማድረግ አልችልም። ተይ እባክሽ፣ ልለምነሽ። ይኸው ልጄ ናፍቀኝ፣ እንደዚህ ጣውላውን እየሳምኩ ነው። ስንት ጊዜ ቀን ከልሊት እና እባክሽ ሱመያ፣ ልጆቼም ናፍቆኛል። ናና እና ላገናኝ፣ ልጆችን በይኝና ወደ ሀገር ልምጣ አለበዚያ ወደ ኢትዮጵያ መምጣት አስጠልቶኛል። በቃ ከዚህ መውጣት ሀሳብ የለኝ። በቃ ቁጭ ለለሁ እንደ አዲስ ተከራቼ ልኖር ነው። ባክሽ ልለምነሽ። ብዙዎቻችሁም ተናዳችሁ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼ

እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በእያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ በሰኢድ ቪዲዮ መጠናል ማለት ነው። ኤድን ብቻዋን እንዳሳለፈ እንዳዘነ፣ እንዲሁም ደግሞ ንግስቷ እንደናፈቀችው ፎቶዋን እንደሚስም እንዲሁም ደግሞ ያው ልጁ እንደናፈቀችው እየተናገረ እንግዲህ በትዝታዎች እንዳሳለፈ ነግሮናል ማለት ነው። ሳይድ እኔ በጣም የገረመኝ ነገር ያዘንሁበትም ነገር ምን ልበላችሁ፣ ሰይድ ለምን ሁለት ቃል ትሆናለህ? ማለት እዚ ጋ ኦዲንስን ለማሳዘን ሰው እንዲያዝንልህ የምታደርገው አክት ወይም ጥረት የሆነ እንደሰው እንደልብ የሆነ ማለት እንደሰው ስታስቡት እኔ ራሱ አሳዝነኝ። የሆነ አክቶቹ የሚያደርጋቸው ነገሮች ምናምን አሳዘነኝ፣ ግን ደግሞ ተመልሼ እንኳን ሳስበው አናደደኝ። የሚያናድድ ለምን ተናደድሽ በሉኝ፣ ለምን ተናደድሽ ልትሉኝ ትችላላችሁ። የዛሬው ቪዲዮ ያናድዳል ወይ ልትሉኝ ትችላላችሁ። ከአብዲን ጋር እርስ በራሳቸው እየተጠያየቁ ነበር። ወይም አብዲን እንግዲህ ኦሮምኛ የምትችሉ ልጆች አብዲን ቤት ገብታችሁ አዳምጡ ልጆችን እንጂ ሱመያን አይኗን ቀና ብዬ ማየት አልፈልግም ብሏል። አየ ይሄ ትናንት የተለቀቀ ቪዲዮ ነው። ሰይድ እዚያ ጋ ሱመያ ኦሮምኛ አትሰማም በማለት ነው ወይስ አልገባኝም። በኦሮምኛ የምታወራው ሌላ ነው፣ እዚህ ጋ በአማርኛ መጣ የምታወራው ሌላ ነው። ለምን ለምን አስፈለገ? ማንም እኮ እዚህ ጋ ደስ የማይለው ሰው የለም። ደስ ይለዋል ሁሉም። ሱመያ፣ እናንተ አንድ ብትሆኑ። ሁሉም አዝኗል በመለያየታችሁ ማለትም በቅም እንደዚህ በመሆናችሁ በመራራቃችሁ አንድ ባለመሆናችሁ እያላዘነ የለም ምክንያቱም አንድ ስትሆኑ ነው የሚያምርባችሁ። ገባህ አይደል ሰኢድ፣ አንድ ስትሆኑ ነው የሚያምርባችሁ። በአንድ ላይ ስትሆኑ ነው የሚያምርባችሁ። የምታምሩትም እንደዚያ ነው፣ ደስ የምትሉትም እንደዚያ ነው። ግን ደግሞ ለአብዲን ያልከው ነገር እነዚህን ልጆች የወለድከው ከሱመያ ነው ሱመያ ራስ ምንም የማንሳት ወርቅ ልጅ ናት። እንቁ ማለት ነው። አንተም እንደምትለው ራስ እያደነቅከት ነው። ኢድን እንኳን ስንቱን ሁሉ ሰብስባ ከስንቱ ጋር ተሰባስባ እንቅልፏን ሳትተኛ ሰርታ፣ ምግብ ሰርታ፣ እያንዳንዱን አይነት ሰርታ እንቅልፍ ሳተኛ መታድር ናት። ያንን ትዝታ እንታሳለፍከው ብዙ ጊዜ ብዙ ወንዶች ማለት ነው ቤተሰብ የሚያስቡት ይህን ነው። አንዲት ሴት፣ አንድ ጀግና ሴት ከጀርባቸው እንዳለች ከእነሱ ጋር እያለች ትዝ ብላቸው አታውቂ፣ ሲያጧት እና ሌላዋ ወደ ሌላዋ ሲሄዱ ግን ያቺ የጣሏት ወይ የተዋት ወይ የናቋት ሴት ከአልማዝ በልጣ ከእንቁም እንቁ ሁና ያገኛታል። ውድ ትሆንባቸዋለች ገባችሁ? ውድ ምንጊዜ ማናቸውም። በተመሳሳይ የሚገርመው ነገር የሆነን ሰው ሲርቁት ወይ ደግሞ ሲሸሹት ከዚያ ሰው ጎን ሲርቁ ነው የሚያውቁት፣ ሁሉንም ነገር የሚያውቁት ማለት ነው። ምክንያቱም ምንም ቢሆን የተሻለ አገኛለሁ ብሎ የሄደ ሰው የተሻለ አያገኝ፣ በቃ የተሻለ አያገኝ። ይልቁንስ ከዛች ያች የሰጠችውን የመጀመሪያዋ ክብር የሰጠችውን የመጀመሪያው የሰጠችውን ክብር አገኛለሁ ሲል እንደዚህ እንደምታዩት እንደሳይት ዝቅ የምታደርገውን ማለት ነው ነው የሚያገኘው። በቃ እንደዚህ ሲሆኑ አያምሩም። ወይ ደስ ሲሉ ግን ምንም ማድረግ አይቻቻል። ሰብስበን አብልተን አጠጥተን ከሰው ጋር ፏ ብለን ነበር ኢዳችን የምናከብረው። በአሁኑ ይሄድን እንግዲህ እንደዚህ ያው፣ ምንም ሳልበላ ለሄድ እዛም እዛም ብዙ ቦታ ተጠርቻለሁ፣ ግን የትም መሄድ አልፈለግኩም። ደበረኝ በጣም ቅር አለኝ ተሰማኝ። ይድን በዚህ መልኩ እያሳለፍኩ ነው እና ገና ደግሞ ሱመያ ባዶ ሆዷን እያለች ሳታረግ ሳትወልድ የነበረችው ጊዜ ማስታወሻ ፎቶዎቻችን ናቸው እነዚህ። እነዚህ ፍሬሞች ልዩ ልዩ ማስታወሻዎች ናቸው፣ ስጦታዎች ከልብ እናመሰግናለን። እና እነዚህ ናቸው ያሉት ማስታወሻዎች። እነዚህን ይዤ ነው በትዝታ ሂዱን እያሳለፍኩ ያለሁት። አቲካ ብቻ ነች ቀረችው። አብረን ሳነሳ ፎቶ ገና እንደተወለደችው በሁለት ወሯ ምናምን ነበር። እኔም ኢትዮጵያ ሂጄ፣ ችግሩ የተፈጠረው እንግዲህ አሁን እንደምታዩት ያው ከጀሙዬ ጋራ ላይ ላይ ሆና ኢድን አብረን እያከበርን ነው። በቤት ውስጥ ኢድን እንደዚህ ብቻችን እያከበርን ነው። እነሱስ እንዴት ያከብሩ ይሆን? የበፊቶቹ ኢዶች፣ ኢድ ሲደርስ አብረን ዞረን በመኪና ምን ብለን ሞቅ ደመቅ ያለ አስቤዛዎች ገዛ አስተለ የሚሰሩ ለነጀሙ ጫማ ልብስ ተገዝቶ፣ ለሱመያ ተገዝቶ፣ ለራሴም ተሯርጬ ገዝቼ ምን ብዬ በቃ የኢዱ ድባብ ራሱ ኢዱ ሳይደርስ ደስ ይላል፣ በቃ ድ ሲደርስ። በአሁኑ ግን ከማንጋ እዚህ ብቻዬን ብዙ ሰዎች ጠርተውኛል፣ ግን ያው የትም ሄድ አልፈለግኩም እዚሁ ፍሬሙ ላይ ጀሙን እያየው ሱመያን እያየው የማይናገረውን ፎቶ እያወራው ከእነሱ ጋር ኢዱን እያከበርኩ ነው። ዛሬ ይህን ነው ይህም ቪዲዮ የምለቀው። ምናልባት አንድ ቀን አልፎ እንሻላ ወይ ተገናኝተን አብረን እናከብራለን ብዬ አስባለሁ። እንሻላ ተስፋ አልቆርጥም። መፈለጌን አላቆምም። በእነሱ ተስፋ አልቆርጥም። ኢንሻላህ አንድ ቀን አገኛችኋለሁ ጀሚላንም አቲካንም ሱመያንም፣ ባላችሁበት ክፉ አይንካችሁ፣ አላህ ያሳድጋችሁ፣ አላህ በሰላም ያኑራችሁ። ሁሌ ሄድን ስናከብር እንሻላ አላ እድሜ ጤና ሰጥቶን ለቀጣይ ኢድ አብረን የምናከብሩ ያርገን ምናምን ዘብሎ ድዋ ይደረግ ነበረ። በአሁኑ ውድለኛ አደለውም። እኔ አርግ ያለው ባለፈው አመት ድዋም አርግ ያለው ሳይለየን በህይወት እያለን በሰላም ጠጣውንም ኢድ አላ አብረን ያከብረን አላ አብረን ምናከብር ያርገን ብለን ነበር ሄዳችን ትን ያን ነው ያው። ግን ሁሉም አላ እንዳልሆነ ነው የሚሆነው እንደተጻፈው ነው የሚሆነው። እና የኢዱ ምሽት ድባቡ ደስ ይል ነበር። በቃ ትዝታ። እነሱም ኩሽና ውስጥ ሲተረማመሱ ቆይተው እነ ጀሙን በአዲስ ልብሳቸው ጠዋት በሚለብሱት እየተዘጋጁ ጀሙን እንኳን የለበሰችውን አዲሱ ልብስ አታውልቁልኝ ማለት ጀምራ፣ ያኔ ልጅ እያለን እኛ እንደምናረገው አሁን ቤት ውስጥ ማንልህ እዚህን ያለት የድሮ ቤታችን ድንገት ሙስጠፋ ጋር ሆቴል መረልም ያለሁት ያው አንዳንድ ጊዜ እዚህ የሆነ የሌላ ሀሳቦች ስገባ ትቼ እወጣለሁ። ሌላ ቦታ ይጀራለሁ። አብዲ ሁለት ቤት አለው ስፈልጋ አንዳንዴ አብዲ አንዱ ጋር ሌላ የጓደኛ ቤትም አለ። እዛም አድራለሁ። ዩቱብ ላይ ማታቆት ጓደኞች አሉኝ። ማታቋቸው እነሱ ሲናፍቁኝ ደግሞ እዚህ እመጣለሁ። ሙስጠፋንም ከልብ አመሰግናለሁ። ፎቶዎቹን ሰብስበው ቁጭ አድርጓቸዋል። እና ኢድ ይሄንን ይመስላል። ይህም ቪዲዮ ግን ለቀው አይመስለኝም፣ ልለቀውም አይደለም ግን የቀረጽኩት። ወይ አንድ ቀን ስንታረቅ እለቀዋለሁ እንደዚህ ነበር ያሳለፍኩት ብዬ እና የቀረጽኩት ቪዲዮን ልለቀው አላሰብኩም፣ ግን ያው እንዴት እያሳለፍኩ እንደሆነ እንድታየው ነው። ግን አልለቀውም አንድ ደስ ይበለው ብዬ ጠላቶቼና የእኛ መለያየት የሚያስደስተው ሰው ደስ ስለሚለው እነሱን ደስ እንዳይላቸው ደስተኛ ሆኜ መኖር፣ ደስተኛ መስዬ፣ ደስተኛ ሆኜ ኢዱ እንዳሳለፍኩ አድርጌ ማስመሰልና ማለፍ ስላለብኝ ይህም ቪዲዮ ለማስታወሻ ለወደፊቱ ስንታረቅ እለቀዋለሁ አስቀምጠዋለሁ። አስችሎኝ ቁጭ ካረኩት ዲሌ ካላረኩት ዓለም ግን የቀረስኩት ያው ይህድን በዚህ መልኩ አሳለፍኩ የሚለውን ሱመያም ቤተሰቦቼም ሁሉም እንዲያዩት ለማስታወሻ ይሄ ቪዲዮ ይቀመጣል። እና ውድ ቤተሰቦች፣ ሱመያ ምናልባት ይህም ቪዲዮ ብለቀውም ሱመያም አዝናልኝ፣ ልጆቼን ታሳየኝ ይሆን? አዝናልኝ፣ ሁሉ ነገር ትቻለው፣ በቃ ናናንት ረቅትልኝ ይሆን በለቀው ወይስ ባለቀው ይሻላል። ቪዲዮን ራሱ ስቀርጽ ከመቅረጽ በፊት እንደዚህ ቁጭ የፎቶዋን እያየው ፎቶዋን እየሳምኩኝ የድሮ ትዝታዎች እየመጡብኝ፣ አይዞ በቃ ሰኢድ አይዞ በቃ አታልቅስ፣ ምንም ማድረግ አይቻልም አታልቅስ። ፈጣሪ አንድ ያድርጋችሁ ግን ደግሞ አንድ እንዳያደርጋችሁ አንተ እየሰራሃቸው ያሉ ስህተቶች አሁንም ድረስ አላቆሙም አላቆሙም ማለት ነው። በጭራሽ አንደኛ አዩን ያገባውበት ምክንያት አለኝ ራሴ የሆነ ምክንያት አለኝ ያልክ ትገኛለህ። ሱመያን ከአንተ የሚያርቁ ነገሮችን፣ ንግግሮችን እያደረክ ነው። በሌላ ቪዲዮዎች ላይ በተለይ ደግሞ በኦሮመኛ በምታወራባቸው በተለያዩ ሚዲያዎች ወይም ቻናሎች ላይ የተለያዩ ነገሮችን እያልክ ነው። ሱመያ ወደ አንተ እንዳትመጣ የሚያደርጋትን ነገር ታወራለህ፣ ብዙ ጊዜ ማለት ነው። ቅድምም እንዳልኩት ሌላው ሩቅ ሳኔድ ትናንት ከአብዲን ጋር ከአብዲን በአብዲን ቤት የተለቀቀ ቪዲዮ ገብታችሁ ማየት ትችላላችሁ። በቃ እኔ ልጆችን ነው እንጂ እሷን ቀና ብዬ ማየትም አልፈልግም። የሆነ ተጸይፈሃት አይነት ነገር አስጠልታህ አይነት ነገር ነው እያወራህ የነበረው። እና እንደዚህ አይደረግም አይባልምም ሲጀመር እና አይባልምም ሲጀመር ማለት ነው። ስለዚህ ወይስ ደግሞ እንዳልኩት ኦሮምኛ አትሰማም ወይ ደግሞ ምንም አታመጣም ብለህ እኮ አሁንም አዩን ያገባህበት የሆነ ምክንያት አለ። ወይ ደግሞ አሁንም በቃ እሷ ምንም ነገር ሊለየኝ አይችልም ብለሃል። ኦኬ ላይ ነገር ግን ደግሞ ሱመያን ወደ አንተ የሚያቀርብ ነገር አይደለም እያደረክ ያለኸው ማለት ነው። ሌላው እንግዲህ ያው ሰላም የት እንዳለች አላውቅም ብሏል። እንግዲህ እስኪ ማንን እንመን? ግራ ገባን እኮ ማንን እንመን? ማንን እንመን እዚህ ጋር ማለት ነው። ሰላም የት እንዳለች አላውቅም፣ ፓስፖርቷን ይዛ የት እንዳለች አላውቅም የሚባል ነገር አለ እንዴ? አለ እንዲ እንዲህ አይነት ነገር ቤተሰብ የለም እና ይህን ነው ማለት የምፈልገው ያው ለልጆች ያብቃል። ልጆችህን እናይ ተብልሃል። ምንም እዚህ ጋር ይመን ቀራለሁ እዚሁ ቀራለሁ ወደዛ አልሄድም ምናምን ምናምን እዚህ ጋር ማስተባበል። በአማርኛ የምታወራው ሌላ በኦሮምኛ የምታወራው ሌላ መሆን የለበትም ሰይድ አንድ አይነት አስተሳ አንድ መጀመሪያ ወደ ራስህ ተመለስ። አንድ አይነት አስተሳሰብ ይኑርህ፣ አንድ አይነት ሀሳብ ይኑርህ። የእውነት የምትፈልጋት ከሆነ ሱመያን አጣሃት አይደለም በቃ አጣሀት አይደለም ይህን ያልኩት ለምንድ ነው አሁን ልጆችን ማየት ትችላለህ ብላሃለች ምንም ልክ ሳትጋባ ወይ ደግሞ ልጆችን ምናምን ሳትል ሌላ ነገር ጣጣ ሳታመጣ ልጆችን ማየት ትችላለህ ብላሃለች ማየት ትችላለህ ማግኘት ትችላለህ በቃ መሆን የሚችለው ነገር ይሆናል ማለት ነው እና አንድ አቋም ይኖራል እዛ ጋ እኮ አዩ አዩ እንኳን ማንንም አትነካም ማንንም አትሳድብም ብለህ ላዩ ስትከራከር ለሱመያም ግን አንድ ቀን መብቷ ሲነካ ያ ሁሉ ስትባል አንድ ቀን ስለሷ ተከራክረህ ወይ ደግሞ ስለሷ ለእንዲህ አትበሏት ብለህ አታውቅም። እና ብዴን እንገላታለን እያሉ ነው ለዚህ ምላሽ አለህ የለህም? በጭራሽ ማለት ነው። ስለዚህ ይሄ መሆን የለበትም ነው የምለው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሶ። ወዳችኋለሁ። እየተማማርን ምግብን ስራ እውቀትን ሸምቱ ተራ በተራ